አውሮፓ ታመሰ። ፑቲን አስደንጋጭ መርዶ ተናገሩ። ዩክሬንና ዘለንስኪ ሊለያዩ ነው። በዩክሬን ሩሲያ ጦርነት ምክንያት የዓለም ኢኮኖሚ ተናግቷል። ሚሊዮኖች ተሰደዋል። እልፍ ወታደሮች ከመሬት በታች ተቀብረዋል። የስልጣኔ መገለጫዎች የነበሩት የዩክሬን ሕንፃዎች በነበር ብቻ ቀርቷል። ለዚህ ሁሉ ደግሞ ለዩክሬን መሳሪያ ሲያቀብሉ የነበሩት የአውሮፓ ሀገራት ሩሲያ ተጠያቂ ስታደርግ፣ የአውሮፓ ሀገራት ደግሞ የዘመናዊ ዓለም አምባገነን እያሉ የሚጠሩት ፑቲንን ተጠያቂ ያደርጋሉ። ታዲያ አሁን በጥቁር ባህር ላይ የሁለቱ ነገር መቋጫ ያገኛል ተብሎ ሲጠበቅ የአውሮፓ ሀገራት ሁ ሁሉንም ነገር የሚያምስ ውሳኔ ወስኗል። ፑቲንም በዩክሬን በቀጣይ የሚሆነውን አስረግጠው ተናግሯል። ከፑቲን ትንቢያ እስከ አውሮፓ ሕብረት ውሳኔ ድረስ ያለውን እውነታ በትንታኔ ወደ እናንተ እናደርሰዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔ ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያልን ወደ መረጃው እናሻግራችሁ። በዩክሬን ጊዜያዊ መንግስት ሊቋቋም እንደሚችል ፑቲን ተናገሩ። የሩሲያው ፕሬዚዳንት ቭላድሚር ፑቲን በዩክሬን ጊዜያዊ መንግስት በመንግስታቱ ድርጅት ቁጥጥር ስር ሆኖ ሊቋቋም እንደሚችል ጠቁመዋል። ከሩሲያ ሰሜን ምዕራብ ሙርማስክ ከተማ ንግግር ያደረጉት ፑቲን የሽግግር አስተዳደር ምርጫን በማካሄድ አዲስ መንግስት በመምረጥ ላይ የሰላም ድርድር ሊጀመር ይችላል ብሏል። የሩሲያ ኃይሎች በዩክሬን ውስጥ ባለው የጦር ግንባር ላይ ስልታዊ ተነሳሽነት እንዳላቸውና ድልን እንደሚጎናጸፉ ተናግሯል። በምላሹ የዩክሬን ፕሬዚዳንት ቭሎዲሚር ዘለንስኪ ጽህፈት ቤት ኃላፊ ሩሲያ የሰላሙን መንገድ ለማደናቀፍ እየጠራች ነው ብለዋል። የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ለሮይተርስ የዜና ወኪል እንደገለጹት የዩክሬን አስተዳደር የሚወሰነው በህገ መንግስቱና በህዝቡ ይሁንታ ነው ብለዋል። በፈቃደኞች ጥምረት ውስጥ ያሉ የአውሮፓ መሪዎች ትናንት በፓሪስ በዩክሬን ጉዳይ ውይይት ያደረጉ ሲሆን ዘለንስኪ በስብሰባው ላይ እንደተናገሩት ሁሉም ሰዎች ሩሲያ ምንም አይነት ሰላም እንደማትፈልግና ጦርነቱን እየጎተተች እንደሆነ እየተረዳ ይገኛል ሲሉ ተደምጧል። አስቀድሞው ዜላንስኪ እንደተናገሩት ፑቲን በዩክሬን የሀገር ክህደት ወንጀል የተከሰሱትን የሩሲያ ደጋፊ ፓርቲ ባለጸጋውን ሰው ቪክቶር ሜድቬድቹክ በእኔ ለመተካት ሞክረዋል ማለታቸው ይታወሳል። ዩክሬን በአሁኑ ጊዜ በማርሻል ህግ ስር ትገኛለች። የሲቪል መንግስት በወታደራዊ አገዛዝ የተካተተው ጦርነት እየተራዘመ በመምጣቱ ነው። ይህ ማለት ምርጫ ሊካሄድ የሚችልበት እድል የለም። የፕሬዝዳንት ዘለንስኪ የስልጣን ቆይታ ማብቃት ነበረበት፣ ነገር ግን በማርሻል ህግ መሰረት ምርጫ መጥራት አልቻለም። ግጭቱ እንዳበቃ ግን ምርጫ ለማድረግ ቃል ገብተዋል። ከሶስት ዓመታት በፊት በተጀመረው ጦርነት የሩሲያ ኃይሎች የሚቆጣጠሩትን ግዛት ቀስ በቀስ እያሰፉ ይገኛሉ። አብዛኛው በዩክሬን ምስራቃዊ ክፍል ውስጥ ያሉትን ግዛቶች ይዘዋል። ነገር ግን የዩክሬን ኃይሎች በሉሃንስክ ክልል ውስጥ ያለችውን መንደር በቅርቡ በተሳካ ሁኔታ ከሩሲያ ኃይሎች እጅ ማስመለስ ችሏል። በተጨማሪም ሩሲያ በሜይ 24 ከዩክሬን ሁለተኛ ትልቅ ከተማ ካርኪቭ በስተሰሜን በኩል ድንበር አቋርጣል ተሰጣለች በርካታ መንደሮች በመያዛቸው በሺዎች የሚቆጠሩ ሰላማዊ ሰዎች ተሰደዋል። የአውሮፓ መሪዎች ለትራምፕ ግልጽ መልእክት መላካቸው ታውቋል። ዶናልድ ትራምፕ በሩሲያ ላይ የተጣለውን ማዕቀብ አነሳለሁ ማለታቸውን ተከትሎ የአውሮፓ ህብረት አባላት ይህ በፍጹም ሊሆን አይገባም ሲሉ ተቃውመዋል። ጦርነቱ ከተጀመረበት ጊዜ አንስቶ ከታንክ እስከ ዘመናዊ ጀቶችና ሚሳይሎች ድረስ ዩክሬንን ሲያስታጥቁ የነበሩት የአውሮፓ ሀገራት በሩሲያ ላይ የተጣለውን ማዕቀብ ለማንሳት ጊዜው አሁን አይደለም ሲሉ ለትራምፕ አስተዳደር ባስተላለፉት መ ልክት ላይ በግልጽ ተናግረዋል። ምክንያታቸው ደግሞ ሩሲያ ከዩክሬን ጋር የገባቸውን በጥቁር ባህር ላይ የተኩስ አቁም ስምምነት ከመተግበሩ በፊት በምዕራባውያን ላይ የተጣሉበት የተወሰኑ ማዕቀቦች እንዲነሱ መጠየቋን ተከትሎ ነው። የአውሮፓ ሀገራት እንደሚሉት ከሆነ መጀመሪያ ሩሲያ የጥቁር ባህር ስምምነቱን መፈረም አለባት። አሊያ ግን ስምምነቱ ዝም ብለን የምናነሳ ከሆነ በፍጹም በጥቁር ባህር ላይ ይደረጋል የተባለው ስምምነት ተፈጻሚ አይሆንም ሲሉ ተናግረዋል። እንደምናስታውሰው ደግሞ አሜሪካ ሁለ ሁለቱ ወገኖች በጥቁር ባህር ላይ የተኩስ አቁም ለማድረግ መስማማታቸውን ባስታወቀች በሰዓታት ውስጥ ክሬምሊን ይህ የሚሆነው በበርካታ የሩሲያ ባንኮች ላይ የተጣለው ማዕቀብ ከተነሳ ብቻ መሆኑን አስታውቃለች። የክሬምሊን ጥያቄ ባንኮች ሲጠቀሙበት የነበረ የስዊፍት ዓለም አቀፍ የክፍያ ስርዓትን ወደ ነበረበት መመለስን ያካተተ ነውም ተብሎ ነበር። ሩሲያ ላይ ተጥሎ የነበረው ማዕቀብ ዓላማ የሩሲያ ኩባንያዎች በስዊፍት አማካኝነት የሚሰጠውን መደበኛና ፈጣን የግብይት አማራጭ እንዳይጠቀሙ ማድረግ ነበር። ይህም ሩሲያ ለምታቀርባቸው የነዳጅ እና የግብርና ምርቶች ክፍያዎችን እያስተጓጎለባት ይገኛል ሲል ቢቢሲ ዘግቧል። ይህን ማዕቀብ ለመቀልበስ የአውሮፓ ህብረት ይሁንታ ያስፈልጋል የተባለ ሲሆን የአውሮፓ ኮሚሽን ቃል አቀባይ በዚህ ዙሪያ በሰጡት አስተያየት የሁሉም የሩሲያ ጦር ከዩክሬን መውጣት ማዕቀቡን ለማንሳት እንደ ቅድመ ሁኔታ ተቀምጧል ብሏል። የዩናይትድ ኪንግደም የፈረንሳይና የጀርመን መሪዎች ሐሙስ ዕለት በተካሄደው የመሪዎች ጉባኤ ላይ የአውሮፓ ህብረት በሩሲያ ላይ የተጣለውን ማዕቀብ እንደማያነሳ ሳ አረጋግጠዋል። ጠንካራና የተቀናጀ የሚመስለው የትራምፕ አስተዳደር የክሬምሊንን ፍላጎት አሁንም እየገመገመ ነው ተብሏል። በስብሰባቸው ላይም ለዩክሬን የሚያደርጉትን ድጋፍ በምን መልኩ መቀጠል እንዳለባቸውና ከሩሲያ ጋር የሚደረገው ድርድር በምን አይነት መልኩ ማስኬድ እንደሚገባቸው ተወያይቷል። በተለይም በአሁን ሰዓት ሩሲያ ወደ ጥቁር ባህር ወታደራዊና ኢኮኖሚያዊ በላይነቷ የትራምፕ ውጥን ህጋዊ አድርጎ ዳግም ካመጣት ፑቲን አርፈው አይቀመጡም የሚል ስጋት የተደቀነባቸው የአውሮፓ ሀገራት ጉዳዩን በጥያቄ ልክ ማንሳት ጀምሯል። ሞስኮ በእርግጥም ቀጠናውን ያለ ከልካይ በጥቁር ባህር በኩል እስከ ቦስፕረስ ቱርክ ድረስ በዋሽንግተን የስምነት ማቀፍ ስር ጫና መፍጠር ከቻለች ውጥረቱ ከአውሮፓ ባሻገር ለኔቶም ነው። ለዚህም ነው የአውሮፓ የጥቁር ባህር ሀገራት እያይ የክሬምሊንን የዋይት ሀውስ ሰዎች ምን ሲደረግ ጥቁር ባህር ላይ አተኩሩ የሚል ፍርሃት ያደረባቸው የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሩሲያና አሜሪካ ወደ 2022ቱ የቱርክ ሸማጋይነት ብላክሲ ግሬን ኢኒሼቲቭ ወደ መመለሱን የሚል መረጃ ማጋራታቸው እንደ በጎ ፖለቲካዊ እርምጃ ቢወሰድም ስጋት ግን ለአካባቢው ሀገራት በተለይም ከአውሮፓ ጋር በጥምረት ለሚሰሩት የሞስኮ ተጽዕኖ ፈጣሪነት ያይላል የሚል ስጋት አለባቸው። ትራምፕ ፑቲንን ማንም አያስቆማቸውም ራሴ ብቻ ካልሆንኩ ማለታቸውም እንዲሁ አደገኛ አካሄድ ከዋይት ሀውስ በኩል ሆኖባቸዋል። ለአውሮፓ ሰዎች በመካከለኛው ምስራቅ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የሰጡት ሀሳብም ይህንኑ የሚያስረግጥ ነው። ያም ሆኖ ግን በሩሲያ ፖለቲካ ውስጥ አሜሪካን በጥርጣሬ ት ያስለመደው የፑቲን አስተዳደር በተለይም በውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በኩል ያናህል ለውጥ አጠብቆ የሚል መረጃ መውጣቱን ወትሮንም ዋሽንግተንና ሞስኮ አይተማመኑም ወደሚል ፖለቲካዊ ግንዛቤ የሚወስድ ያደርገዋል። ሰላም እስኪመጣ ድረስ ማዕቀቡን ማቆም ምንም ትርጉም የለውም። ነገር ግን እንዳለመታደል ሆኖ እኛ አንድ መሆን አቅቶናል። አሜሪካ ከሩሲያ ጋር የጠበቀ ግንኙነት እየፈጠረች ነው የሚል ሀሳብም አንስተዋል። እንደሚታወሰው ደግሞ ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ለመፈራረም ተስማምተው ነበር። የዩክሬን ፕሬዚዳንት ቭላዲሚር ዜለንስኪ በሩሲያ ላይ ተጨማሪ ጫናና ተጨማሪ ማዕቀቦች እንዲደረጉባት ጠይቋል። ይህ ጦርነት በሰላማዊ መንገድ እስካልተጠናቀቀ ድረስ ሁሉም የአውሮፓ ሀገራት በ31 ድምፆች በሩሲያ ላይ የሚጣሉ ማናቸውም ማዕቀቦች እንደማይነሱ ተስማምተዋል ሲል ዜለንስኪ ከፓሪስ በሰጠው ጋዜጣዊ መግለጫ ላይ ተናግሯል። ዜለንስኪ የሩሲያው ፕሬዚዳንት ቭላዲሚር ፑቲን አውሮፓንና አሜሪካን ለመ መከፋፈል ፍላጎት አለው እየሰራ ያለው ስራም ያንን ያመላክታል ሲሉ ገልጿል። ዜለንስኪ የሩሲያ መሪ ፑቲን የዩክሬን ግዛቶችን መውሰድና የአውሮፓ ሀገራት መከፋፈል ነው የሚፈልገው፣ ፈጽሞ ስለ ሰላም አስቦ አያውቅም በማለት ተችቷል። ፈረንሳይ የተኩሱ አቁም ስምምነት ላይ ከተደረሰ ከአውሮፓ ጦር የተውጣጣ ኃይሎችን ወደ ዩክሬን ለመላክ መዘጋጀቷ ገልጻ ነበር። ፈረንሳይና ብሪታንያ ለዩክሬን ሰላም አስከባሪ ወታደሮች ለመላክ ዝግጁ መሆናቸውን መግለጻቸው ይታወሳል። ማክሮን ከምክክሩ በ በኋላ ለጋዜጠኞች በሰጡት መግለጫ ዩክሬን ሉዓላዊ ሀገር ናት፣ የአንድነት ኃይሎች በግዛቷ እንዲሰማሩ ጥያቄ ካቀረበች ሩሲያ የምትቀበለው ወይም ውድቅ የምታደርገው ጉዳይ አይደለም ብሏል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው የተኩስ አቁምን ስምምነት ለማስፈጸም የተባበሩት መንግስታት ድርጅት የበኩሉ ሚና መጫወት በሚቻልበት ሁኔታ ላይ የአውሮፓ ህብረት አባላት መወያታቸውንም ገልጸዋል። ነገር ግን የጣሊያን ወታደራዊ ኃይሎች በዩክሬን ይሰማራሉ በተባለው ወታደራዊ ኃይል ላይ እንደ እንደማይሳተፉ አስምረውበታል። በፍጹም በዚህ በኩል ተሳትፎ አናደርግም በማለት ተናግሯል። በስብሰባው ወቅት መሪዎቹ የተኩስ አቁምን ስምምነት ውጤታማ ማድረግ የሚቻልበት መንገድ ለመፍጠር ተስማምተዋል። ሩሲያ ስምምነቱ ተግባራዊ እንዲሆን የተጣሉባት ማዕቀቦች መነሳት እንዳለባቸው አሳስባለች። የሩሲያ ባንዲራ ያላቸው መርከቦች ምግብና ማዳበሪያ ይዘው እንዳይንቀሳቀሱ ማዕቀብ እንደተጣለባቸው ይታወሳል። ስምምነቱ ከመጀምሮ ተግባራዊ እንደሚደረግ ዋይት ሐውስ ያወጣው መግለጫ አይጠቁምም። ሩሲያ ላይ የተጣለውን ማዕቀብ ስለ ማንሳት የተጠየቁት ዶናልድ ትራምፕ ሁሉንም እየተመለከትናቸው ናቸው ነው ብለዋል። ዜለንስኪ ይህ ደካማ አቋም ነው ሲሉ ከኪየቭ በሰጡት ጋዜጣዊ መግለጫ ተናግረዋል። አክለው ሞስኮ ስምነቱን የማታከብር ከሆነ ሩሲያ ላይ ተጨማሪ ማዕቀብ እንዲጣል ለማድረግ እንዲሁም ከአሜሪካ ወታደራዊ ድጋፍ ለማግኘት ጥረት እንደሚያደርጉ ገልጸዋል። ውድ የቻናላችን ተከታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን የዛሬውን በዚሁ አበቃን። በቀጣይ ለናንተ የሚያስገርሙ የሚያዝናኑና ና የሚያስተምሩ እንዲሁም ለናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘንላችሁ እንቀርባለን። ቪዲዮ ላይክ፣ ቻናል ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ